ጌታችን ከኢየሱስ ክርስቶስ ዘንድ ሰላም እና ጸጋ ለእናንተ ይሁን። በሰው ሰውነት ውስጥ ያለ ድንቅ መስቀል። ሰው ሲፈጠር በሰውነት ውስጥ ነገረ መስቀሉ ተፈጥሯል። ውድ የቻናላችን ቤተሰቦች እንደምን ሰነበታችሁልን? ድንቅ ነገርን እንነግራችኋለንና አብራችሁን ቆዩ። እግዚአብሔር አምላክ ፍጥረታትን ሲፈጥር ለየራሳቸው ምክንያት አዘጋጅቶላቸዋል። ይህ ምክንያትም እጅግ ጥልቅና ሰፊ ትርጉም አለው። ፍጥረታት በሙሉ በማለት ደረጃ ወይም 98 በመቶ ከመስቀሉ ጋር አንድ ሆነው ተፈጥረዋል። እግዚአብሔር አምላክ በመጀመሪያ ሰማይና ምድርን ፈጠረ፣ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ብሎ ነቢየ እግዚአብሔር ሙሴ ተናግሯል። እግዚአብሔር አምላክ ከመጀመሪያዋ ቀን እሁድ እስከ አርብ ማለትም በስድስቱ ቀናት ድንቅ ፍጥረታትን ፈጥሯል። በሚያስደንቅ ሁኔታ ነገረ መስቀሉና ስነ ፍጥረቱ ተሳስረዋል መላእክትም ብንመለከት በዕለተ እሁድ ተፈጥረዋል እናም እያንዳንዳቸው በክንፋቸው የመስቀል ቅርጽ ይሰራሉ ክንፋቸውም በነገረ መስቀሉ የተፈጠረ ነው በብሉይ ዘመን በመጽሐፍ ቅዱስ ክፍል ውስጥ ለነ ነብዩ ኢሳያስ በነገረ መስቀሉ አምሳያ ተገልጠውላቸዋል ይህ የሚያስረዳውም ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ተሰቅለ ዓለምን ታድናለ ብለው ሲመሰክሩ ነው። ኪሩቤልና ሱራፌል ወይም አርባአቱ እንስሳ በክንፋቸው ነገረ መስቀሉን ይሰራሉ። ትንቢተ ሕዝቅኤል ምዕራፍ 1 ቁጥር 11 የመጀመሪያዎቹ ፍጥረታት ማለትም በዕለተ እሁድ የተፈጠሩት ነገረ መስቀሉን እንዲናገሩ ክንፋቸውን በመስቀሉ ቅርጽ ፈጥሯቸዋል። የቅድስት አፎሚያ ታሪክም እንደሚያስረዳን እርኩስ ሰይጣን እኔ ቅዱስ ሚካኤል ነኝ ባላት ጊዜ በያዘው በትር ላይ የመስቀሉ ቅርጽ ስለሌለ አላመነችውም ነበር። እርሱም ተዋረደ፣ ጨለማንም ለበሰ። ቅዱሳን መላእክት በአጠቃላይ አፈጣጠራቸው ነገረ መስቀሉን የሚሰብኩ ናቸው። ጠላት ሳጥናኤልም መላእክቱን እኔ ነኝ የፈጠርኳችሁ ባላቸው ጊዜ የመስቀሉን ቅርጽ ሲያሳዩት፣ ጠላት ዲያብሎስ ከነጭፍሮቹ ወደ ጥልቁ ወደቀ። ነገረ መስቀሉ በሁሉም ፍጥረታት ላይ ተገልጿል። ለምሳሌም በአዝዕርቱ ላይ፣ በአትክልቱ ላይ፣ በአበቦች ሁሉ ላይ አለ። ግማሹን በቅጠሎቻቸው ላይ፣ ግማሾቹን በፍሬያቸው ላይ፣ ግማሾቹ በስራቸው ላይ የነገረ መስቀሉ ቅርጽ እናያለን። ዛፎችም ሲሰነጠቁ የመስቀል ቅርጽ ይሰራሉ። ኦሪት ዘፍጥረት ምዕራፍ ሁለት ቁጥር 9 እስከ 10 እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ደግሞ ከምድር አበቀለ። በገነትም መካከል የሕይወትን ዛፍ መልካምንና ክፉን የሚያሳየውንና የሚያስታውቀውንም ዛፍ አበቀለ። ወንዝንም ገነትን ያጠጣ ዘንድ ከኤዶም ይወጣ ነበር ይላል። እነዚህም ወንዞች ለአራት ማዕዘን ይከፈሉ ነበር ማለትም ተመሳቅለው የመስቀሉን ቅርጽ ይሰራሉ። እነዚህም ገነትን የሚያጠጡ ከኢዶም የሚወጡ አራቱ ወንዞች ናቸው። እነሱም ኤፌሶን፣ ግዮን፣ ጢግሮስና ኢፍራጥስ ናቸው። ወንዞችም ነገረ መስቀሉን እንዲመሰክሩ ሆነው ተፈጥረዋል። ከሰሜን የሚወጣው ወደ ደቡብ በመፍሰስ፣ የምስራቁ ደግሞ ወደ ምዕራብ በመፍሰስ እርስ በርሳቸው ተመሳቅለው የመስቀሉን ቅርጽ ይሰራሉ በማለት ዶክተር ሮዳስ አመልክተዋል። በእለተ ረቡ የተፈጠሩት ከዋክብትም ሲታዩ ክብ ቢመስሉም ትምህርተ መስቀል በውስጣቸው እናይባቸዋለን። ለእሌኒ ልጅ ለቆስጠንጢኖስ ለመጀመሪያ ጊዜ በሰሌዳ ብርሃን የተመለከተው ኮከብ ትምህርተ መስቀል ያለው እንደሆነ ዶክተር ሮዳስ ጨምረው አስረድተዋል። ክንፍ ያላቸው ፍጥረታት ማለትም በእለተ ሐሙስ የተፈጠሩት ክንፋቸውን ሲዘረጉ ትምህርተ መስቀሉን ይሰራሉ። አዋፍ ሁሉ ሲበሩ የመስቀሉ ምስክር ናቸው። የሰው ልጆችም በአዋፍ አምሳያ የሰሩት አውሮፕላን የነገረ መስቀሉ ምስክር ነው። አውሮፕላን ብዙዎቻችን እንደምናውቀው የመስቀል ቅርጽ ያለው ነው። ከሌሎቹ ፍጥረታት ይህን ያህል ካል ካልናችሁ በነገረ መስቀሉ ስለተፈጠረችው የቤት እንስሳ በሆነችው ስለ አህያ ደግሞ ጥቂት እንይ። መድኃኒታችን ኢየሱስ ክርስቶስ ከእንስሳት ሁሉ ለይቶ አህያን አክብሯታል። አህያ በዕለተ ዓርብ ከተፈጠሩት ፍጥረታት አንዷ ነች። አህያ በተደጋጋሚ በመጽሐፍ ቅዱስ ውስጥ ተገልጻ እናገኛታለን። በኦሪዝ ዘሁልቁ ምዕራፍ 22 ቁጥር 21 እንደተገለጸውም በልዓም ሲነጋ ተነሳ፣ አህያይቱንም ጭኖ ከሞዓብ አለቆች ጋር ሄደ። እርሱም ስለሄደ እግዚአብሔር ተቆጣ። የእግዚአብሔር መልአክም ሊያሰናክለው ተነሳ። እርሱም በአህያይቱ ላይ ተቀምጦ ነበር፣ ሁለቱም ብላቴናዎች ከእርሱ ጋር ነበሩ። አህያይቱም የእግዚአብሔርን መልአክ በመንገድ ላይ ቆሞ የተመዘዘ ሰይፍን በእጁ ይዞ አየች። ከመንገዱም ላይ ፈቀቅ ብላ ወደ ሜዳ ውስጥ ገባች። በለዓምም ወደ መንገድ ይመልሳት ዘንድ አህያይቱን መታት። የእግዚአብሔር መልአክም ከወይኑ ቦታዎች መካከል በወዲያና በወዲ ወገን ግንብ በነበረበት ቆመ። አህያይቱም የእግዚአብሔርን መልአክ አይታ ወደ ቅጥሩ ተጠጋች፣ የበለዓምንም እግሩን ላጠችው። እርሱም ደግሞ መታት። የበላአም አህያ የእግዚአብሔርን መልአክ ስታይ በጣም ደነገጠች። ለበላአምም አልታዘዝ አለችው። እግዚአብሔርም የአህያይቱን አፍ ከፈተ። በለዓምንም ሶስት ጊዜ መታኸኝ ምን አድርጌብህ ነው አለችው። በለዓምም አህያይቱ የእግዚአብሔርን መልአክ አይታ እንደ ደነገጠች አልተረዳም ነበር፣ የዘበተችበትም መሰለው። እርሷ ግን ለእግዚአብሔር መልአክ ክብር እየሰጠች ነበር። አህያ በአፈጣጠሯም በመስቀል ቅርጽ ተፈጥራለች። አህያ ከራሷ እስከ ጅራቷ፣ ከትከሻዋ እስከ ሌላኛው ትከሻዋ የመስቀል ቅርጽ አላት። አህያ የነገረ መስቀሉ ምስክር ሆና ተፈጥራለች። በአዲስ ኪዳንም እንደተገለጸው ጌታ በተወለደ ጊዜ እስትንፋስን ከገበሩ እንስሳቶች መካከል አንዷ ናት። ኢየሱስ ክርስቶስ በከብቶች ግርግም ከመቤታችን ከቅድስት ማርያም በተወለደ ጊዜ ጊዜው እጅግ ይበርድ ነበርና እንስሳቶች በትንፋሳቸው ያሞቁት ነበር። አህያም በትንፋሿ እፍ እያለች ጌታዋን ታሞቀው ነበር። በወንጌል ላይም በማርቆስ ወንጌል ምዕራፍ 11 ቁጥር ሁለት ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሏል። በፊታችሁ ወዳለችው መንደር ሂዱ። ወደ መንደርም በገባችሁ ጊዜ በላዩ ያልተቀመጠባት የአህያ ውርንጭላ ታስሮ ታገኛላችሁ፣ ፍቱና አምጦልኝ አለ ጌታችን መድኃኒታችን ኢየሱስ ክርስቶስ። ይህን የተናገረው በዕለተ አርብ ዓለምን በመስቀል ተሰቅዬ አድነዋለሁ ሲል ነው። ትፈታ አለ ጌታ አህያይቱን። ይህም ማለቱ የታሰሩ ነፍሳትን እፈታለሁ ሲል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለኦሳናም አህያም መርጧታል። ሆሳዕና በአርያም ተብሎ ተመስግኖባታል። ስለዚህም አህያ የነገረ መስቀሉ ምስክር ነች። ሌላው በዕለተ አርብ የተፈጠረው ክቡሩ የሰው ልጅ ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እግዚአብሔርም አለ ሰውን በአርአያችንና በአምሳላችን እንፍጠር። የባህር አሳዎችንና የምድር አራዊትን፣ የሰማይ ወፎችን፣ እንስሳትንና ምድርን ሁሉ በምድርም ላይ የሚንቀሳቀሱትን ሁሉ ይግዛ አለ። እግዚአብሔርም ሰውን በእግዚአብሔር አምሳል ፈጠረው። አዳምም ሲፈጠር የ30 ዓመት ጎልማሳ ነበር። አዳምም በገነት ከተፈጠረ በኋላ በማዕከለ ምድር ላይ ቆሞ እጁን ዘረጋ፣ ትምህርተ መስቀልንም ሰራ። ጌታችን መድኃኒታችን ኢየሱስ ክርስቶስም ያለ በደሉ ያለ ኃጢአቱ አዳም በበደለ እርሱ በዕለተ አርብ በእጸ መስቀል ላይ እጁን ዘረጋ። አዳም በዕለተ አርብ ተፈጥሮ እንደ በደለ ኢየሱስ ክርስቶስም በዕለተ አርብ በመስቀል ላይ ስለ እርሱ ሞተ። አስቀድሞ አዳም እንደ ተፈጠረ እጁን ዘርግቶ መስቀል የሠራው ስለ ነገረ መስቀሉ ሲመሰክር ነበር። ሌላው አስደናቂው ነገር የሰው ልጅ እጁን ሲዘረጋ ብቻ ሳይሆን የመስቀል ቅርጽ የሚሰራው ሰውን ሰው የሚያደርገው ፕሮቲን ሴል ወይም ሴሎችን ሁሉ በአንድነት የያዘ ሞለኪውል በሰውነታችን ውስጥ አለ። ይህ በሰውነታችን ውስጥ የሚገኘው ሞለኪውል የመስቀል ቅርጽ ያለው ነው። ይሄ ሞተ ማለት ሰው ሞተ ማለት ነው። ይሄ ከሌለ ሰው የለም። መስቀሉ ከሌለ ህይወት የለም ማለት ነውና ሰውና መስቀሉ ተጋጥመዋል ማለት ነው። መነጣጠል አይችሉም። ወደ ቆላሲስ ሰዎች ምዕራፍ አንድ ቁጥር አስራ ሰባት ሁሉም በእርሱ ተጋጥመዋል እንዳለ ቅዱስ ጳውሎስ እጃችንን ስንዘረጋ መስቀል ነን። በውስጣችንም የፕሮቲን ሴላችን በመስቀል ቅርጽ የተሰራ ነው። ይህም ከሞተ ሰው አበቃለት ማለት ነው። ከዚህ የምንረዳው ነፍሳችን ያለው በትምህርተ መስቀል ቅርጽ ከተሰራው ፕሮቲን ሴላችን ነው። ሞለኪውላችን በመስቀሉ ታትሟል። ሁለንተናችን መስቀል ነው። ደግመን እንላለን፣ እኛና መስቀሉ ልንለያይ አንችልም። ፈያታዊ ዘየማንም ወደ ገነት ከኔ ቀድመ ትገባለህ በተባለ ጊዜ ወደ ገነት ሲገባ የእግዚአብሔር መልአክ መጀመሪያ የጠየቀው የታለ የመስቀል ቅርጽ ያስከው ነበር ያለው። ፈያታዊ ዘየማን መስቀሉን ሲያሳየው የእግዚአብሔር መልአክ ከፍቶ አስገብቶታል። መስቀሉ የመንግስተ ሰማያት በር መክፈቻ ቁልፋችን ነው። በምድር ላይም ስንኖር በመስቀሉ ኃይል ይሁን ብለን ስናማትብ፣ እርኩሳን አጋንንት ከኛ ይርቃሉ። በምንበላውና በምንጠጣው ላይም በመስቀሉ ምልክት ስናማትብ፣ ምግባችንና መጠጣችን ይባረካል። ወደ ቤተ ክርስቲያንም ስንሄድ ነጠላችንን በመስቀሉ ቅርጽ የምናመሳቅለው ከመስቀሉ ጋር ባለን ጥልቅ ግንኙነት ነው። እግዚአብሔር አምላክ ፍጥረቱን ሳይፈጥር በፊት የሚሆነውን ቀድሞ ያውቅ ስለነበር ሁሉን ሲፈጥር በየምክንያታቸው ፈጥሯቸዋል። እግዚአብሔር አምላክም በፍጥረቱ ለፍጥረቱ ይታወቃል። ከአስደናቂ ፍጥረታት በስተጀርባ አስደናቂ ፈጣሪ እንዳለን እናውቃለን። ለዚህም እግዚአብሔር በፍጥረቱ ለፍጥረቱ ይታወቃል እንላለን። እግዚአብሔር ከፈጠራቸው ፍጥረታቶች ሁሉ አንድም ትክክል ያልሆነ ወይም የተሳሳተ ነገር የለም። ምክንያቱም እርሱ በባህሪው ስህተት የለበትምና፣ መጽሐፍም፣ እግዚአብሔርም የፈጠረው ፍጥረት ሁሉ መልካም እንደሆነ አየ እንዳለ፣ እግዚአብሔር አምላክ በዚህ መልካም ፍጥረቱ ከመስቀሉ ጋር አስተሳስሮ ፈጥሮናል። ስለዚህ መስቀል ኃይላችን ነው። መስቀል መድኃኒታችን ነው። መስቀል የነብሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመነውም እኛ በመስቀሉ እንድናለን ድነናልም እያልን በዘወትር ጸሎታችን እንደግመዋለን። መስቀል በየቤተ ክርስቲያናችን ጉልላት ላይም ተሰርቶ እናገኘዋለን። ይህም የመዳናችን ምልክት ስለሆነ ነው። የመስቀሉ ኃይል ዛሬም በሁላችን ይደርብን። አበቃን በድንግል ማርያም ልጅ በክርስቶስ ሰላማችሁ ይብዛ። አሚን። ወስብሐት ለእግዚአብሔር።